በይሆት ባላደረኩት ብለህ የምትጸጸትበት ነገር ሁለት ቀስ ማለት በይሆት በቃ ባላደረኩት፣ እንደዚህ አይነት ስህተት ባልሰራ ኑሮ ምናምን ብለን የምትጸጸትበት ነገር ካለ ግለጽልን እስኪ። መጀመሪያ ታይም ላይ እውነት ለመናገር ላገባህ አላሰብኩም ነበር፣ ላገባህ አላሰብኩም ነበር። እውነቱ እንደምናገር ያው ይሄ በኔ ኖ ኖ ኖ፣ እናቴ በደንብ አዝና ታውቃለች። በደንብ ተከፍታ ታውቃለች ምናምን አይኖ አይደለም። ግን ትልቁ ህልሜ ትልቁ ህልሜ ይጸጽተኛል፣ በጣም እንዳስቸገርኳት ምናምን ስለማስብ ይጸጽተኛል። አሰላሙ አሊኩም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ የእኔም የፉም ቤተሰቦች ሁላችሁንም ሰላም ብለናል። ዛሬ እንግዲህ ያው እንደምታዩኝ ከአንበሳው ጋር ነው ያለሁት። ከማን ጋር ነው ያለሁት? ከሶፊ ቀብራዞ ባል ጋር። የእኛ ውድ ቤተሰቦች እንዴት ናችሁልን? ዛሬ እንግዲህ ከበድ ባለ ነገር ነው የመጣ ነው። ሚስጥር ልናወጣ ነው ዛሬ። የማይዘረገፍ ሚስጥር የለም የማይወጣ ነገር የለም። እንግዲህ ሁለታችንም ጋር ውስጣችን ላይ ጥያቄ የፈጠረ ነገር አለ ነበር። እኔ ጋር ነበር በግልጽ የሶፊን ባላቅ እኔ በጣም ብዙ መጠየቅ ጋርም ነበር እንደነበር ያስታውቃል እንደነበር ያስታውቃል። ብቻ ግን ዛሬ አይኖ ብዙ ጉዶች ትሰማላችሁ ብዬ አስባለሁ፣ እና ደግሞ ብዙ ነገርም ትማራላችሁ ብዬ አስባለሁ። አይመስልሽም ሶፊ? ይመስለኛልሳለምናምን እያየሁ ያስፈራል። ማለት አንዳንድ ጥያቄዎችን ለመጠየቅ ድንገት ነው ያሰብነው። ይሄን ማለት ብዙ ጊዜ ያስበነዋል ግን እዚህ ካሜራ ላይ ይዘን ሳይሆን ከካሜራ ጀርባ ነበር የተጠያየቅ ነው የነበረው። ዛሬ ደግሞ ለድፍረትም የሚሆነው ሁለታችንም የውስጣችንን እንድናወራ ያደርገናል ብዬ አስባለሁ። ካሜራ እና ደግሞ ቤተሰቦቻችን ፊት ነው የቀረብን። ለዛ ለዛ ቪዲዮ ነው የሚቀመጥ ነገር ስለሆነ የምንወሻሻት ምንም ነገር አትኖርም ማለት ነው። ስለዚህ ግልጽም ለመሆን ያህል ነው በካሜራ ፊት መጠየቅ የፈለግ ነው። ከዛ ደግሞ ያው ብዙ ጉሎች አሉ በጣም ብዙ ጉዳ አለው። ስለ ፉፉ ያው በጣም ብዙዎቻችሁ ማወቅ ትፈልጋላችሁ፣ እና ዛሬ ጉዱ የምናፈርጠው ይሆናል። ለመጠየቅ እንፈልጋለን። አዎ በደንብ በደንብ አትፈልጉም። ቤተሰቦቻችን ጠይቁኝ በሱ ኦኬ ባይ ዘ እኔ ድብቅ መሆን አይመቸኝም በባህሪ እንደውም ያለኝን ነገር ለሰዎች ሳካፍል ሀሳብም ሆነ ምንም ነገር ለሰዎች ሳካፍል ይቀለኛል፣ እና ያን ያህል ልብቅ አይደለሁም። ግን እኔና አንቺ ጋር መወራት ያለባቸው ግዴታ የሆኑ ነገሮች አሉ፣ ግዴታ መወራት ያለባቸው እስከዛሬ አንቺን በፍርሀት እኔም በፍርሀት ያልተነጋገርናቸው በጣም ብዙ ነገሮች አሉ። አሁን ደግሞ ፊት ለፊታችን ላይ የሚጠብቀን ብዙ ነገር አለ እኔና ሶፊ ጋር። ስለዚህ ከዛ በፊት ነገሮችን ግልጽ ማድረግ አለብን ብዬ አስባለሁኝ። ሰው ዛሬ ወደሽ ሳይሆን ለግድሽ ታፈራርጫታልሽ። አንድ ጉድ አይቀርሽም። ጠጪ እኔ ማግሻ ጠጪ። መቼ አገኘሁ ነበር ይሄንን አጋጣሚ አላገኘውም ነበር። ስለዚህ ተገኝተዋል። በዚህ አጋጣሚ አንተ ብቻ አይደለም ለምጠይቀኝ ለምጠይቅ ጥያቄ መልስ እንደሚሰጠኝ ቤተሰቦች በእናንተ ፊት ተስፋ አድርጋለሁ እና በቃ ዛሬ ለመጠይቅ ጥያቄ ዝግጁ ነው። በሚገባ ዝግጁ። በመጀመሪያ ከባድ ጥያቄ፣ አንዳንድ አንዳንድ መነሳት የሌለባቸው እኔም ማውራትም የማልፈልጋቸው በጣም ብዙ ነገሮች አሉ። ምናልባት እንደዚ አይነት ጥያቄ ከተጠየቀ ገና ከሆኑ ምነግራችሁ መመለስ አልፈልግም። ማውራት አልፈልግም። አንቺም አንደርስታንድ ታደርግ ይመልሽ ብያስባለሁ። እኔም እንደዛው ማለት አንዳንድ ጥያቄዎች መመለስ ማልፈልጋቸው አለ፣ ካሜራ ላይ ማለት ነው። እነሱን ብጠይቀኝ እኔ ላልመለስ እችላል። አንቺ መመለስ አለብሽ። አይ እንደዛ የሚባል ነገር አለብሽ። ዛሬ ወደ ጉዳይ ከመሄዳችን በፊት የሆነ ቦታ እንደምትወስደኝ ቃል ገብተልኛል ሰርጋችንም የሆነ ቦታ እንደሚሆን። ከዛም በፊት ግን ማለት ሁለታችን መጠያየቅ ፈለገን ያልተጠያየቅናቸው ግልጽ ያልሆነ ማለት ግልጽ ያላደረግናቸው ነገሮች አሉና በቃ፣ ለቤተሰብም ለራሳችን። ስለዚህ እነሱ ማለት እኛ ስለሆነ ያው ቤተሰብ እናንተ ማለት እኔ ነኝ፣ እናንተ ማለት ያው አንተ ነህ ማለት ነው እና ወደ ጥያቄው ልሂድ። ኦኬ። በጣም ቸኩላለች ጥያቄ ለመጠየቅና፣ በጣም ነው እንጂ ቸኩልኩት። እሺ፣ በደምብ በደምብ ጠጣ እያለ ችግር የለም ማለት ጥያቄውን ከበድ አድርጌ አይደለም ጠይቅክ ቀለል አድርግ የምፈለው መነገራችን ላይ ቤተሰቦች ለእናንተ ስል ቀለል አድርጌዋለሁ። ቀለል አላደርግልኝም። በዚህ ግን አንዳንድ ግልጽ መሆንን ግልጽ ሆኖ መሄድ ያለባቸው ነገሮች ስላሉ እነሱን ግልጽ ለማድረግ ነው እንጂ ምንም ማለት አትፍራ። ቆፍጠን በል። ቆፍጣ ነው ቆፍጣ ነው ፉፉ አልነበር ከንዴ ነበርኩ። ችግር የለም ሙቁሃል ወደ ጥያቄው ልግባ ማለት ነው። ማለት ጥያቄ አንድ ለእናትህ ምን ባደርግላት፣ ማለት ባደርግላት ብለ የተመኘው ነገር አለ ማለት፣ እናትክን ያስደስታታል ብለ የምታስበው ነገር አለ ፉአድ፣ ማድረግ ያቃት ወይም ደግሞ ወደፊት ለእናቱ ፉአድ ሊያደርግላት ያሰበው ነገር ምንድን ነው? እንግዲህ የመጀመሪያ ጥያቄያችን ወደ መወዳት እናቴ ዞሮልኛል። ብቻ ግን ስለ እናቴ ብዙ ቦታ ነው ብዙ ቦታ ስለ እናቴ አውርቼ አልገልጽም፣ እንትን ስሜቴን ማለት ነው። ሰው የትኛውም ወጣት የትኛውም ወንድ ልጅ ለእናቱ ጥሩ ነገር ነው የሚመኘው፣ ችሎ ማለት ነው ችሉ እናቱን የተሻለ ነገር ማሳየት የተሻለ ቦታ ላይ ማስቀመጥ ይፈልጋል፣ የትኛውም ወንድ ልጅ የትኛውም ወንድ ልጅ ማለት። እናቴን በብዙ ነገር ማስደሰት ይፈልጋሉ። አሁን ላይ ማድረግ ያልቻልኳቸው፣ ወደፊት ግን ማድረግ የምችላቸው በጣም ብዙ ነገሮች እንዳሉ ይሰማኛል። እናቴ በእኔ ደስተኛ እንድትሆን ይፈልጋሉ። በምንም ነገር እናቴ በእኔ በደንብ አዝና ታውቃለች፣ በደንብ ተከፍታ ታውቃለች። ምናምን ነገር ስሜት አይኖ አይደለም። ግን በቃ ትልቁ ህልሜ ትልቁ ህልሜ እናቴን ማስደሰት። ትልቁ ህልሜ እኔ የተሻለ ሰው ሲሆንላት ደስተኛ ትሆናለች። ለእኔ ነው በዚህ ለእኔ ነው የኖረችው ብል ይቀልኛል። እናቴ ሰው በህይወቴ ማድረግ የምፈልገው እሷን የተሻለ ቦታ ላይ ማስቀመጥ የተሻለ ነገር ለእናቴ ማድረግ የሆነ ህይወቷን መቀየር እመኛለሁ። የምሬን ማለት እነዛን ነገሮች ደግሞ ማድረግ እችላለሁ ብዬ አስባለሁ። ከአላህ ጋር ለእናት ሲሆን አላህም ያግዛል። እኔ ለእናቴ በጣም ብዙ ነገር ነው ማድረግ የምፈልገው ወላሄ ሴሪየስ። ብቻ ግን አይ ኖ አሳካዋለሁ፣ አስደስትሻለሁ። ሴሪየስ አስደስትሻለሁ በደንብ በሚገባ ማለት ይሄን ወጣትነቴን ተጠቅሜ እናቴ የምትኮሪበት አይነት ልጅ የምትኮሪበት አይነት ወንድ ልጅ እሆንልሻለሁ። በእኔ ደስተኛ ትሆናለች። ቃል ገባ። መቶ ፐርሰንት በራሴ ይተማመናል በሚገባ ማለት ነው ኢንሻላ። ያው ታደርገዋለህ ብዬ ተስፋ አደርጋለሁ። እሺ ወደ ጥያቄ ሁለት ስንሄድ እያለ በነው እን እኔ ማልጠይቅሽ ብቻሽንማ፣ አትጠይቅኝም ስለ እናቴ ሰውራ ስሜት ይሆናሉ ለዛ ነው እሺ። ኢትስ ኦኬ ልረጋጋ ምናምን። እኔም ልጠይቅሽ ብቻሽንማ፣ አትጠይቅኝም እኔም እኮ ልጠይቅ ነው የመጣሁት። እሺ በመጀመሪያ ደረጃ የብዙ ሰዎች ጥያቄ ምን ይመስለኛል የብዙ ሰዎች ጥያቄ ይመስለኛል። በጣም የምትወዱትና የምትመኙትን ጥያቄ ነው በዚህ የምጠይቅላችሁ። በዚህ የኔና የሶፊ ጉዳይ በትንሽ ጊዜ ውስጥ ነው የተፈጣጠነው እና ብዙዎቻችሁ ጋር ጥያቄ ፈጥሯል ብዬ አስባለሁ። እንዴት በዚህ አጭር ጊዜ ውስጥ ፉፉን ለማግባት ወሰንሽ ማለት መጀመሪያ ታይም ላይ እውነት ለመናገር ላገባ አላሰብኩም ነበር፣ ላገባ አላሰብኩም ነበር። እውነቱን ለመናገር ማለት ጀስት ፍሬንድ ጓደኝ ወንድሜ እንደ ወንድም አይቼ እንደዛ ማለት ሲስተሪ ብራዘሪነት እንድንቀጥል ነበር የፈለኩ እንጂ ሶፊያ በዚህ አጭር ጊዜ ውስጥ የሆነ አግብቼ የትዳር ሽ የሆነ እቀመጣለሁ የሚል ህልም አልነበረኝም። በፊት ነበር ያን ህልሜ ነበረው። አሁን ላይ በቃ ሶፊያ የምታስበው ስለ ስራ፣ ሰርቶ ስለመለወጥ እንዴት ሰርቼ ራሴ ማስተዳደር አለብኝ፣ ቤተሰቦቼን መርዳት አለብኝ። ማለት አባቴ ልክ አንተ እናትህን እንደምትወዳት እኔም አባቴን በጣም ውቼ ነው የምወዳው እና በቃ አባቴን እንዴት ማስደሰት አለብኝ ምናምን የሚለው ላይ እንጂ አንተን ማለት ስለ ጋብቻው እንትን ላይ አስቤ አላቅም ነበር። ግን ወሎ በሄድኩበት ሰዓት ላይ የሆነ የሆነ ነገር ተፈጠረና ሀሳቤን እንድቀይር አደረገኝ። ከዛም ያው የአንተ መስተ እንደሆነ አደረገኝ ማለት ነው። ተመለሰልክ። ግልጽ አልሆነልንም፣ ግን እኔን ማግባት አትፈልግም ነበር? አሁንማ ተገባን እንደ ሰ ትበል። ምን ልልሽ ፈልጌ መሰልሽ? አንተን በአግባ ሳይሆን በጥቅሉ ማለት አግብቼ ይኖራል የሚል አመለካከት አልነበረኝም። ቆሜ እቀራለሁ እኮ ማለት አይደለም፣ ግን ሕልሜን እስከማሳካ ድረስ ትንሽ ጊዜ ይወስድብኛል ብዬ ነው ያሰብኩት። ምክንያቱም በቃ ያሰብኩበት ሰዓት ላይ ተበላሽቷል አልሬዲ። አሁን ላይ ደግሞ ሀሳቢ የነበረው በቃ ስራ እንዴት ሰርቼ ልለወጥ፣ እንዴት ሰርቼ የተሻለ ሰው መሆን አለብኝ ራሴን እንዴት ጠንካራ ሴት አለ አይደለ? የሆነ ለሌላ ሴቶች ተምሳሌት የምትሆን እኮ የሆነ ሰርተህ ምናምን ተለውጠህ ከማንም ወንድ ሳትፈልግ ከማንም ገባህ አይደለ? ከማንም እርዳታ ሳትፈልግ በቃ እንደዛ አይነት ህልም ላይ ነበርኩኝ። ግን ኢንሻላህ ይቀጥላል፣ ይሳካል። በጣም ጠንካራ ልጅ ናት ሶፊ። ጥንካሬዋን በጣም ወድላት። ሴት ልጅ ደግሞ እንደሚጠንከር ስትል ታኮራለች። ለባሏ ማለት ነው። ሰው እንደዛ እንትን ለማለት ነው ብቻ ግን ያው ተመልሶልናል። እኔ አንድ እንደ ምክር የሚባል ነገር አለ መመክርበት ሌቭል ላይሆኜ ሳይሆን ግን ይሄ ድሪም የሚባለው ነገር ህልም የሚባለው ነገር ለማንኛውም ሰው ከትዳር ከትዳር እንዲያሸሸው አልፈልግም ስልሽ ህልምሽን እየተከተልሽ ትዳርን እየሸሸሽ ምናምን ምናምን መምጣት የለበትም ህልም ኢትስ ኦኬ ሁላችንም እናልማለን። እናልማለን ግን ትዳር የሚባለው ነገር መሰረት ነው ለምንም ነገር አንዳንዴ የተሻለ ነገር የሚመጣው አብረሽ ስትሰሪ ሊሆን ይችላል ብቻ ግን አሁን አንዳንዴ ከአንዳንድ ስኬታማ ወንዶች ጀርባ ሴቶች አሉ ሴት ሰው ሰው ህልማችንን እየተከተልን ትዳራችንን እንዳልናጣ። ብዙ ማለትሁ፣ ብዙ ልጆች አሉ። ስለ ትዳር ከተነሳ በተለይ ወንዶች አሉ። ወንዶች ቤት ሳልሰራ መኪና ሳልገዛ፣ እንደዛ ምናምን ነገር ሳይሆን ሊመጣ ይችላል። ገባሽ? እኔ አሁን አንቺን አግብቼ፣ አንቺ እያበረታሽ፣ አንቺ ሰፖርት እያደረግሽ፣ ብቻዬ ከማመጣው በላይ ነገር ላመጣ ይችላሉ ብዬ አስባሉኝ። ሰው ይህን የሚያስደግሞ የተሻለ ወንዶች ናቸው። እንደዛ ሊመጣ ይችላል። አሁን እንትን እያለ አስቢ። እኔ አሁን መኪና ሳልገዛ ለራሴ ቤት ሳይኖር እንደዚህ ምናምን እያልኩኝ ለአረጅ ነው። ገባሽ? እንደዛ እንደዛ ምናምን። ጊዜያችሁን አትግደሉ፣ ሰው በልጅነታችሁ አግቡ። የምታስቡት የምታልሙት ነገር ይመጣል ከባል ከሚስት ጋር ሊሳካ ይችላል። እንደም ምናልባት የተሻለ ሆኖ ሊመጣ ይችላል የምትመኙት ነገር ማለት ነው። ስለዚህ ህልማችንን ምናምን እያልን ከትዳራችን አንሽ ለማለት ምትላል። አሪፍ ጥያቄ ነው የጠየኩላቸው። ወይ ሁላቸውም በአጭር ጊዜ ውስጥ ለምን ምናምን የሚል ጥያቄ አላሰብኩትም ነበር። ይኖራቸዋል ብዬ አስባለሁ። ጥያቄ ነው ለመቀበል ዝግጁ ነኝ። እሺ አሁን ደግሞ አንተንም ጠይቅህ። ስልኬ ላይ ነው የጻፍኩት በነገራችን ላይ በይሆት ባላደረግኩት ብለ የምትጸጸትበት ነገር ሁለት ጥቀት። ማለት በይሆት በቃ ባላደረግኩት እንደዚህ አይነት ስህተት ባልሰራ ኑሮ ምናምን ብለ የምትጸጸትበት ነገር ካለ ግለጽልን እስኪ። ባላደርገው ብለ ላሳጠርልንና ባላደርገው ብለ የምትመኘው ነገር ቢኖር ምንድን ነው ው ምን አለ መሰለኝ ሶፊዬ ብዙዎቻችን የሆነ ነገር እንሳሳትና ከዛ እንጸጸታለን። ጸጸት አስፈላጊ አይደለም አንዴ ለሆነ ነገር ግን እኔ በሕይወቴ በጣም ብዙ ሀፕን ያደረጉ ነገሮች አሉ በወጣትነት የስሜት አይነት ምናምን እንትን አድርጌ ምናምን ብቻ እየተጸጸትኩባቸው በጣም ብዙ ነገሮች አሉ። ግን ጸጸት እየሴጣም ገባሽ እንደ ወጣት እንደ አፍላነት እድሜ ብዙ ስተቶችን ሰርቼ ተጸጽቼ አውቃለሁ። ተጸጽቼ አይኖ ሌላ ነገር አይደለም እኔ በዚ ባደረኳቸው ነገሮች ያን ያህል የምጸጸት አይነት ሰው አይደለም። መጥፎም መጥፎም ባረግ ማለት ነው ግን ያው ምናልባት እኔ ይመስለኛል በልጅነት ምናምን አስቸጋሪ ልጅ ነበር እ ሲልሽ ልጅ ሆኜ ሳይሆን የሆነ ብስለት እስኪመጣ አእምሮ የብስል እስኪልና በስሏል እያልኩ አይደለም ብቻ ግን የሆነ ነገር እስካቅ ማለ አስቸጋሪ ልጅ ነው፣ በጣም ሲበዛ ምናምናምን በዛ ማለት ነው። እናቴን ምናምን ታዝንብኝ ነበር፣ በጣም ነበር ማሳዝናት እና ያኔ የሆነ በውጠጤነት ምናምን ያስቸገርኳት ነገር በጣም ያመኛል። አሁን አሁን ላይ ገባሽ ታናሽ ወንድም አለኝ፣ ያ ነገር እንዲያደርግ አልፈልግም። በጣም ነው እናቶቻችንን በዛ ታይም በጣም ነው የምናስቸግረው እና ይጸጽተኛል፣ በጣም እንዳስቸገርኳት ኳት ምናምን ስለማስብ ይጸጽተኛል። ከዛም አንድ ሱን ከዛ ሌላ ምናለ መሰለሽ ምን አለ፣ ጨረስክ? አዎ፣ ይበቃል፣ አስጨነቅሽኝ። እሺ፣ እኔ ልቀጥል ወይስ አንተ ተጠያቂያለህ? እሺ፣ እኔ አለኝ እ መጽሐፍ ምናምን አይጠበቅም፣ መጠየቅ ያለብኝን ነገር ይዤ ነው የመጣሁት። እሺ ሶፊ፣ አዎ። በጣም በጣም በጣም ብዙ መጥፎ ጊዜያቶችን አሳልፍሻል። ሁላችንም እናሳልፋለን ግን እንደ ሴት ልጅ እንደ ሴት ልጅ በጣም ተስፋ የቆረጥሽበት ዘመን በጣም ያዘኝሽበት በጣም የተሰበርሽበት ጊዜ የቱ ነው? በምንድን ነው ጉዳዩ ነው? ይሄ ኖ ኖ ኖ፣ አይ ኖ። በዚህ ማለት ነው። እኔ ጥያቄውን ስጠይቅሽ ምንም ነገር እንትን ማለት ፈልጌ ሳይሆን ከኛ ህይወት ብዙ ሰዎች ትምህርት ያገኛሉ። ሲሪየስ፣ ብዙ ሰዎች ትምህርት ያገኛሉ። ስለዚህ ነገሮችን ቀለል አርገን ማለፍ ያለብን ቀለል አርገን ያው፣ አልፈዋል ያላል። የማያልፉ ጊዜዎች የሉም። በዚህ እኔም በጣም ማለት ነው በጣም የተከፈሁባቸው ዘመኖች ለወራት ምናምን ተከፍቼ አውቃለሁ ግን አልፋው ያልፋሉ ጊዜያቶች እና ያ ጊዜ እንዴት ነበር እንዴትስ ነው ያ ነገር የመጣው ማለት በጣም የተከፋሁበት ጊዜ የሆነ ሰዓት አለና ጓደኛ ጋ ነበረ መኖረው ሴት ጓደኛ ጋ ነበረ መኖረው እና ከዛም በቃ የሆነ ነገር ተፈጠረ። ሲፈጠር ያው ማለት በሆነች ሰራተኛ ነው የሆነች ልጅ ነበረች ከጓደኛ ጋ ነበረች ማለት ነው። በእሷ የተነሳ ያው ለእሷ ብዬ ተጣላን፣ ተጋጠመን ማለት እሷ ጋር ሲቀያየሙ ስለነበረ ማለት ነው እዚህ ጋር እና የዛን ሰዓት ደግሞ በቃ ማለት ፋሚሊ ጋ መሄድ አልችልም። እዚህ ጋር ደግሞ ያለኝ ነገር ሀፕን አድርጎ ነበረ እና በቃ በጣም በጣም ማለት ራብን ያየውበት ጊዜ ነው። እና እዛ ከተከራየንበት ቤት በቃ ከሷ ጋር ለመተያየት ስል የሆነ በረንዳ ላይ ነበር የተኛሁት። እና ላይ ያላላላ ሳጡ ነው የሚባለው። እና በቃ ምንም እንቅልፍ አልወሰደኝም፣ አዳራኝ በቃ የሆነ በጣም በጣም ያለቀስኩበት የሆነ ሳስበው ራሱ እንባ ነው የሚወጣው። እና ያን ሰዓት ያን ጊዜ መቼም ቢሆን አረሳውም። እና አሁን ላይ የሆነ ሰው መንገድ ላይ ሶፊ ራበኝ ምናምን ሲሉኝ አልችልም። ለምን ለሁለት ቀን ያህል ተርቤያቸዋሉ፣ ያለማን ምግብ ምናምን ምናምን አጥቼ ስልክ አጥቼ በቃ ስልክ አልነበረኝም። እና የሚያደርግልኝ አካል አጥቼ አይደለም፣ በቃ ቤተሰብን ላለማስጨነቅ ምናምን። ከዛ እንትን ላይ ራኩኝ እና በቃ ሶፊያ ማለት ከዜሮ መነሳት አለባት ብዬ ወሰንኩበት ሰዓት ነው። የዛን ዕለት በቃ ወዲያው ነው ከልጅቷ ጋር ምናምን ተለያየ ከዛ ወደ ቤት የተመለስኩኝ ወደ ቤት ተመልሼ የቤት ክራይ ያም ከፈልኩኝ። ከዛም በኋላ የተለያዩ ስራዎችን እየሰራሁኝ ራሴን አልሐምዱሊላህ እዚህ ደረጃ ደረስኩኝ። ጥንካሬ ነው። በዚህ ይሄ የምንነሳባቸው ነገሮች ያስተምሩናል። በደንብ ነው የሚያስተምሩ። በጣም ማለት የሰው ልጅ በነገራችን ላይ ካልተፈተነ እንትን ሊያይ አይችልም። ስለዚህ ያው እንትን ብላብናለች ተንሸራ ታበናለች እኔ የሆነ ሁኔታ ላይ ሆና ሊንቻ ታውቃለሁ በጣም ከባድ ሁኔታ ውስጥ ሆና ማለት ሰው ስለዛ ነገር ነበር እንድ አይኖ እንትን አይደለም እነዚያ ነገሮች ትምህርት ሆነውን ስላለፉ ዛሬ ላይ ማውራቱ በራሱ ማለት ሙሉም ማውራት አልፈልግም። ምክንያቱም እኔ ተምሬበት ስላለኩኝ ሌሎች ሰዎች እንዲማሩበት ባወራ ደስ ይለኝ ነበር፣ ግን በቃ በራሴ ቢያንስ ስላለው ይዘለል ባይዘለል ዘለል ቆንጆ ነበር ይዘለኗል። ያው እኔ ሌላ ነገር ምናምን እንትን ብዬ አለ ባይዜ ስታወሪ ነው ነገሮች እንደወጡልሽ ከዛ ነገር እንደ ተማርሽ ሆና የምታደረገባቸው ያን እኮ አለወራ ማለት አይደለም ግን አሁን በኮንፊደንስ አወራለሁ ግን የማወራበት ሰዓት የማወራበት ጊዜ አልደረሰም። በቃ የሆነ አላደለም ትልቅ ደረጃ ምናምን እንደርሰ በራሷ የሆነ ሴት ልጅ ጠንክራ በርታ ሰርታ ምናምን ጓደኞቿ ጋር ምናምን ያሳለፈችው ነበች። በጥቅሉ የሆነ ሰዓት ላይ አወራለሁ። ሶፍ እሺ አሁን እኔን ይመሰለኝ፣ ባለተራ አሁን፣ ወደ መጨረሻው ጥያቄ የሄድኩ ነው ማለት። ብዙ ጥያቄዎች ነበሩኝ፣ ግን ከት ብሎ እንዲታለፉ አድርጓል። ሊስፈቃደኛ አኔ ይዘ ማለት ነው የፈለግሽውን ነገር ከታርጌ፣ ምንም እንትን አላልኩም፣ ብቻ ቀጭ፣ ተረጋጋ እንትን እኮ ነው ስልሽ፣ ያለፉ ነገሮች አልፈዋል ያለፉ ነገሮች አልፈዋል ነው። አንስተን መወየት ካለብህ እንወያያለን ስልሽ፣ አንደርስታንድ ታደርጉኛላችሁ ብዬሽ አስባለሁ። ጥያቄሽን ቀጥይ። አሁን ልታገባት ላሰብከው ልጅ እስቲ ፍቅርን ግለጽላት ለሶፊ ለሚስቴ። አንቺ ግን እኔ ኦቪል አይደል፣ ፍቅሬን የሚገልጽልኝ። አሁን ደግሞ በቃ የተሻለ ነገር ብገልጽልኝ ደስ ይለኛል። ኦኬ። በዚህ ትለያለች፣ ትለያለች ስላችሁ እኔ እኔ ሶፊን ያገኘኋት መጥፎ ሁኔታ ውስጥ ሆና በጣም ተከፍታ አግኝቻት አቃለሁ። በጣም ተከፍታ አወያቻት አቃለሁ። እንዲህ ነው እንዲህ ነው ያላትን ነገር ስትነግረኝ እንደ በሰዓቱ እንደ ወንድም ምን ማድረግ እንዳለባትና ምናምን ነግሬያት ያለውና ያንን ሁኔታ አልፋ ያንን ነገር አልፋ እንደዚህ አይነት ሁኔታ ላይ ሳገኛት የሆነ የተሰማኝ ስሜት አለ እና እኔ በተለይ በተለይ ሴትን ልጅ የመረዳት ችግር የለብኝም ብዬ አስባለሁ። ያው ስለ ራሴ ምናምን ለራ ሳይሆን ሴትን ልጅ ቶሎ እረዳለሁ። ከዛ ደግሞ የሆነ በቃ ሁሉንም የሆነ እንደ እናቴ ስለማይ በጣም ነው የሚያሳሱኝ ምንም አይነት ነገር እንትን ህይወታቸው ላይ ተለቅ ያለ እንቅፋት እንዲገጥማቸው አልፈልግም። ሲገጥማቸውም ምናልባት እኔ ጋር መብትሄ የሚያገኙ ከሆነ ችግር አይኖርብኝም። ስለዚህ ሴት ልጅ ደግሞ ጠንካራ ስትሆን፣ ግርማ ሞገስ አላት። ገባሽ? በራሷ ብዙ ነገር ማሳካት ትችላለች። ሴት ልጅ በጣም ብዙ ነገር ማለት ነው። ያ ጥንካሬ ሶፊ ላይ ይቻሉ ግልጽ የሆነ ጥንካሬ ማለት ነው። ብቻዋን ብዙ ነገር አሳክታ ነው ያገኘኋት። ብዙ እንቅፋቶችን አልፋ ነው ያገኘኋት። ሰው እኔ እንደዚህ አይነት ጠንካራ ሰው ጋር በመሆኔ ለራሴ ኩራት ነው። ገባችሁ ሰው። የኔ ጠንካራዋ ሚስት፣ የኔ ጀግና ሚስት በጣም ነው እምኮራብሽ፣ በጣም እኮራብሻለሁ። እንደ አንቺ አይነት ሚስት ለእኔ ትገባኛለች ብዬ አላስብም ግን እሱ እንደ ሽልማት ነው የሰጠኝ እዚህ ምድር ላይ እድለኛው ሰው ነኝ ብዬ አስባለሁ ለእኔ ብዙ ብርታት ስለምትሆን ማለት ነው ስለዚህ የኔ ቆንጆ የሚስት የኔ ልዕልት ማለት ስጦታ ነች ብዬ ነው የማስበው አፈቅርሻለሁ እና ምናምን ብዬ ነገሮችን ባላሳንስብሽ ደስ ይለኛል ግን ያው Zub